ሰላም የምርጥ ሙቪ ቤተሰቦቻችን፣ ዛሬ የምንቃኘው ምርጥ ሙቪ ጃክ እና የ24 ዓመቷ እናቱ ጆይ ለሰባት ዓመታት በአንዲት ክፍል ውስጥ ተዘግቶባቸው ቆይቷል። ጃክ ምድርን የተዋወቀው በዚች ክፍል ውስጥ ስለነበር ስለተቀረው ዓለም የሚያውቀው አንድም ነገር አልነበር። በቲቪ የሚመለከተውንም ነገር ልክ እንደ መታት እንጂ እንደ እውነተኛ ነገር አያስብም ነበር። ጥያቄው ለሰባት ዓመታት በዚች ቤት ውስጥ የቆዩበት ምክንያት ምንድን ነው? ማንስ እንዲያደረጉ የሚለውን እስከ ታሪካችን ፍጻሜ አብራችን በመሆን መልሱ ያገኛል። ታሪካችን የሚጀምረው ጃክ የሚባል ትንሽዬ ልጅ ከእንቅልፉ ሲነቃ በነበረበት ክፍል ስለነበሩ ለነበሩ ጉዛ እቃዎች ሰላምታ በማቅረብ ሲሆን ሰላምታ ከቀረበላቸው እቃዎች መካከል ቲቪ፣ ቁምሳጥን፣ ወንበር እንዲሁም መታጠቢያ እና ሌሎችን ናቸው። የዛሬዋ ቀን የጃክ አምስተኛ ልደት ቀን ስለነበረች እናቱ ጆይ ልደቱን በማስመልከት ኬክ እንደሚሰሩ ትነግረዋለች። ጃክን በጣም በመደሰት ልክ በቲቪ እንደሚታየው አይነት ይላትና በሚገባ የሚለውን ምላሽ ተቀብለው ኬኩን ለመስራት ያለውን ነገር በመጠቀም ይጀምራሉ። ኬኩም ሲደርስ እና ጆይ ልጁ አይኑን እንዲጨፍን አድርጋው ፊት ለፊት ኬኩን ታመጣለታለች። ጃክም አይኑን ከፍቶ ሲመለከት ሻማውስ ብሎ ይጠይቃታል። እሷም እንደሌለ ስትነግረው በጣም ይከፋል። ምሽትም ላይ እናቱ እርሱ የሚተኛበትን ስፍራ በቁም ሳጥን ውስጥ ታስተካክልለትና እንዲተኛ መዝሙር ዘምረለታለች። እርሱም ወዲያውኑ ይተኛል። ብዙም ሳይቆይ አንድ ሰው ወደ ክፍሉ ይመጣል። ይህም ሰው ኦልዱኒክ ሲባል በየምሽቱ እየመጣ ከጆይ ጋር ይተኛ ነበር። በንጋቷም ጠዋት ላይ ቁርሳቸውን ሊበሉ ሲሉ ጆይ ጥርሷ ይወልቅና ለጃክ እንዲያስቀምጠው ትሰጥዋለች። ይህም የሆነበት ምክንያት ኦልድ ኒክ ይደበድባል ስለነበር። ቆርሳቸውም ተዘጋጅቶ ለጃክ ሲቀርብ ሌላ ነገር ካለ እንድሰጠው እናቱን ይጠይቃታል። የምትሰጠውም ሌላ ነገር ስለሌለ ምንም ሳትመልስ ትቀራለች። በነጋታው ጠዋት ላይ ጃክ ከእንቅልፉ ሲነቃ የመጫወቻ መኪና ስለተመለከተ በጣም ደስ ይሰኛል። ይህንንም የገዛው የጃክ ልደት በማስመልከት እንደ ስጦታ እንዲሆነው ኦልድኒክ ነበር። ይህንንም የተመለከተው ጃክ ኦልድ ኒክን እንደ ምታተኛ ይቆጥሯል። ምክንያቱም ደግሞ እሱ በቲቪ ብቻ የሚያየውን ነገር በአካል በማምጣቱ ነበር። ጃክም በአዲሷ መኪና በክፍሏ ውስጥ ያለማቋረጥ መጫወት ይጀምራል። ከሰዓታትም በኋላ እናትና ልጅ በክፍላቸው ውስጥ ሆነው ሳለን በኃይል መጮህ ይጀምራሉ። ይህንን የሚያደረጉበት ምክንያት የሚረዳቸው ሰው ካገኙ ብለው ቢሆንም ምን ተፈጠረ ብለው ብቅ የሚል ሰው ሳይገኝ ይቀራል። ከዚህም በኋላ ጃክ በመሬት ላይ በተቀመጠበት ሰዓት አንዲት አይጥ ብቅ ትላለች። ጃክም በህይወቱ ለመጀመሪያ ጊዜ አይጥ ስላየ በቀስታ ወደ አይጧ ሲቀርብ ከጆ የተወረወረው ጫማ አይጧን ከስፍራው እንድትሸሽ ያደርጋታል። ከዚህም የተነሳ ጃክ በጣም ይበሳጫል። ምሽትም ላይ ጆ ራት እየሰራች ሳለ በኦቭን ውስጥ ያስገባችው ቺሽ ተቃጥሎ ይጨሳል። እሷም በፍጥነት በማውጣት ኦልድኒክ ሽታው ሳይደርሰው በፊት ሽታውን ለማስቀረት ትሞክር ጀመር። ቀጥሎም ኦልድኒክ ወደ ክፍሉ ሲገባ የተቃጠለውን ሽታ ያስተውላል። እርሱም በጣም ተናዶ ምንም ነገር መባከን እንደሌለበትና በውጭ ያለው ህይወት ከባድ በመሆኑ ሁለቱም ማኖር ከባድ እንደሆነ ይነግራታል። በዚህ መሃል ይህንን ንግግር ሲያደምጥ የነበረው ጃክ በተኛበት ቁም ሳጥን ውስጥ ድምፅ ያሰማ። ይህን የኦልድ ንክ ጃክ እንደተኛና እንዳልተኛ ለማረጋገጥ ከረሜላ ይዞ ወደ ቁም ሳጥኑ ይቀርባል። ጆይ ግን በእንቅልፍ ሆኖ እንደሆነ ትነግረውና ወደ አልጋው ትጋብዘዋለች። ከጥቂት ሰዓታትም በኋላ ጃክ ከቁም ሳጥኑ ወጥቶ ኦልድ ንክን ቀርበው እየተመለከተው ሳለ ሰውየው ከተኛበት ይነቃና ጃክን ይመለከተዋል። ቀጥሎም ጃክን ለመምታት ሲል ጆይ በመሃል ገብታ ልታገላግል ስትል ወደ ኋላ ይገፈትራታል፣ ይህም አልበቃ ብሎ ያንቃታል። ከዚያም ትቷቸው ይሄዳል እና ጆይም ጃክን አቅፋ ይቅርታ ትጠይቀዋለች። በሚቀጥለው ጠዋት ላይ ጃክና ጆይ ከእንቅልፋቸው ሲነቁ ክፍሏ በጣም በቅዝቃዜ እንደተሞላና ኦልድኒክ ማሞቂያውን እንደነቀለባቸው ትረዳለች። በዚህም ሁኔታ መቆየት ስለማይችሉ ልብስ በማውጣት ለራሷም ለልጇም ትለብሳለች። ይህ ሁኔታ በዚህ ከቀጠለ በህይወት መቆየት እንደማይችሉ ስለተረዳች ጃክን አስቀምጣው ስለ ሁሉም ነገር ትነግረዋለች እርሷ 17 ዓመቷ እያለ በትምህርት ቤት ወደ ቤት እየሄደች ሳለ አንድ ሰውዬ ውሻው እንደታመመበት በማስመሰል ለእርዳታ ይጠራትና አታሎ ወደዚህ ክፍል ካስገባት በኋላ በዚያው አፍኖ ለሰባት አመታት እንዳስቀመጣት የሰውየውንም ስም ስለማታውቀው ኦልድ ኒክ በማለት እንደምትጠራውና እንዲሁም ይሄ ከመፈጠሩ በፊት ከእናትና ከአባቷ ጋር እንደምትኖር ትነግሯለች። ጃክ ግን ይሄን በመቃወም ዛፈ ሆነ መኖሪያ ቤት በቲቪ ብቻ እንደሚገኙ ይነግራታል። በዚህ ጊዜ ጆይ በመስተዋቱ ላይ ያረፈውን ቅጠል እንዲያይ ታደርገዋለች። ቢሆንም ግን ጃክ ቅጠል አረንጓዴ እንደሆነ ይነግራትና እየዋሸሽ ነው ይላታል። በሚቀጥለው ቀን ጃክ ቴሌቪዥን እየተመለከተ ሳለ ሰዎችና ዛፎች እውነተኛ እንደሆኑ ዳግም ይጠይቃታል። ጆይም እውነተኛውን ዓለም እንዴት እንዳለ ታስረዳውና በመጨረሻ ከብዙ ማግባባት በኋላ ያምናታል። ከዚህም በኋላ ጊዜ ሳታጠፋ ከዚህ ስፍራ እንዴት ሊያመልጡ እንደሚችሉ ታስባለች። ከዚያም ትኩሳት የያዘው ለማስመሰል ውሃ ታሞቅና በጨርቅ አድርጋ ፊቱን ታስነከዋለች። ቀጥላም እንዲያስመልሳት ካደረገች በኋላ ጃክን ታስነካውና መጥፎ ሽታ እንዲኖረው ታደርጋለች። በዚህ ጊዜ ግን ጃክ በማልቀስ እንደማይፈልግ ይነግራታል። እናቱም ምንም ያህል በማልቀሱ ብትከፋም ለማምለጥ ያላቸው አማራጭ ይሄ ብቻ በመሆኑ ትጨክንበታለች። ምሽትም ላይ ኦልድኒክ ወደ ክፍሏ ሲመጣ ከቅዝቃዜው የተነሳ ጃክ እንደታመመ ትነግሯለች። እርሱም ለማጣራት እጁን በግንባሩ ላይ ስጭን ከተደረገበት ሙቀት የተነሳ በጣም እያተኮሰ ያገኘውና በሚቀጥለው ቀን አንቲባዮቲክ ይዞ እንደሚመጣ ይነግራትና ትቷት ይወጣል። የጆይም ሀሳብ ኦልድኒክ ጃክን ይዞ ወደ ሆስፒታል ሲሄድ ጃክ እንዲያመልጥ የነበረ ሲሆን ይህ ሳይሆን ኦልድኒክ መድኃኒት ይዤ ይመጣለሁ በማለቱ ስላልተሳካ በጣም ታዝናለች። በሚቀጥለውም ቀን ጆይ ሌላ ሀሳብ ታመጣለች። እሷም ጃክ እንደሞተ በማስመሰል በምንጣፍ ጠቀልለውና እንዴት ራሱን መፍታትና ለእርዳታ መሮጥ እንደሚችል ታሰለጥኗለች። ጃክም በኦልድኒክ ምክንያት ወደ ውጭ ከወጣ በኋላ ሰዎችን ሲያገኝ ማንን ለእርዳታ መጠየቅ እንዳለበት ይጠይቃታል። እሱም በጣም ፈርቶ የነበረ ቢሆንም በሀሳቡ ወገን ይስማማል። ቀጥሎም ኦልድኒክ መድኃኒቱን ይዞ ሲመጣ ጆይ ጃክን በምንጣፍ ጠቅልላው እያለቀሰች ይጠብቀዋለች። እሷም ሞት ለልጇ ተጠያቂ እንደሆነ በጩኸት ትነግሯለች። በዚህ ጊዜ ሰውየው የተጠቀለለውን ልጅ ለመቅበር ይዞት ይወጣል። ቀጥሎም በመኪና ላይ ጭኖ ትሄዳል። በምንጣፉ የተጠቀለለው ጆይ መኪናው የተንቀሳቀሰ እንደሆነ ይረዳና ራሱን ለመፍታት ይሞክራል ይሳካለትማል። ይህን የነበር ጃክ በህይወቱ ለመጀመሪያ ጊዜ በቴሌቪዥን ያየውን ዛፍ በአይኑ ያየው። ከዚህም በኋላ መኪናው ትራፊክ ላይት ይዞ ሲቆም ከመኪናው ዘሎ ይወርዳል። በዚህም ጊዜ ኦልድኒክ ጃክን ስለተመለከተው ከወረደበት አንስቶ ወደ መኪናው ሊከተው ሲል በዚያ ውሻውን ይዞ ያናፈሰ የነበረው ሰው ይደርስና በግድ የሚጎተተውን ልጅ እንዲለቀው ካልሆነ ግን ለፖሊስ እንደሚደውል ሲነግረው ኦልድኒክ ጃክን በዚያ ትቶት መኪና ውስጥ ገብቶ ይሄዳል። እርሱም ከሄደ በኋላ ፖሊሶች እስኪመጡ ድረስ በዚያውኑ ይቆያል። ፖሊሶቹም ከመጡ በኋላ የእናቱን ጥርስ ሲያሳያቸውና ስለ እናቱ ይነግራቸዋል። ቀጥሎም በአንዲት ክፍል ውስጥ ታስረው እንደሚኖሩና መውጣት እንደማይፈቀድላቸውም ይነግራቸዋል። ከዚህም የተነሳ ፖሊሶቹ የተባለውን አይነት ቤት በስፍራው መፈለግ እንዲጀምሩ ለሌሎች አባላት ያሳውቃል። ከሰዓታትም በኋላ ቤቱን አግኝተው ጆይን በደህና ያወጧታል። ቀጥሎም ከልጇ ጋር ትገናኝና ተቃቅፈው ያለቅሳሉ። በሚቀጥለው ጠዋት ላይ ጃክ ከእንቅልፉ ሲነቃ ራሱን በሆስፒታል አልጋ ላይ ያገኝና ውጪውን በመስኮት ይመለከታል። ቢሆንም ግን እስካሁን ሌላው ዓለም እውነተኛ ነው ብሎ ማሰብ ከብዶት ነበር። ቀጥሎም ጆይ እና ጃክ ከሰባት ዓመት በኋላ ለመጀመሪያ ጊዜ ሻወር ይወስዳሉ። ጃክ ግን ከላይ የሚወርደውን ውሃ ፈርቶ ራቅ ብሎ ይቆማል። ቢሆንም ግን እናቱ አግባባውና ይታጠባል። ከዚህም በመቀጠል ዶክተር ወደ ክፍላቸው ይመጣና የተወሰኑ ህክምናዎች ቢደረግላቸው ጥሩ እንደሆነና የውጭ ፀሐይ መቋቋም ስለማይችሉ ሰነስክሪን እንዲሁም ሰንግላስ እንዲያደርጉ ይሰጣቸዋል። ጃክ ግን ዶክተሩን ፈርቶ ስለነበር ወደ እናቱ ጆሮ ተጠቅቶ ያን ሾካሾከ ሳለ የጆይ አባትና እናት ብቅ ይላሉ። ለረጅም ዓመታት የማያውቋትን ልጃቸውን አቅፈው ማቀፍ ይጀምራሉ። ከሆስፒታልም ጆይና ልጇ ከወጡ በኋላ እናትና አባቷ እንደተፋቱ እንዲሁም እናቱ አሁን ሊዮ የሚባል ሰው እንዳገባች ይነገራታል። ከዚህም በኋላ የጆይንና የጃክን ታሪክ የሰሙ ጋዜጠኞች ያጨናነቋቸው ጀመር። ቀጥሎም ወደ ቤት ከደረሱ በኋላ ጃክ ደረጃ አይቶ ስለማያውቅ እንዴት መውጣትና መውረድ እንደሚችል እናቱ ታሳየዋለች። ከዚያም ጆይ ከሌዮ ጋር ትተዋወቃለች እነርሱም ከተረጋጉ በኋላ የጆይ እናት ናንሲ ጃክ ጸጉሩን እንዲቆረጥ ሀሳብ ታቀርባለች ቢሆንም ግን ጃክ ወደ እናቱ ጆሮ ከንፈሩን አስጠግቶ የኔ ጥንካሬ ጸጉሬ ላይ ነው ይላታል ምሽትም ላይ ቤተሰቡ ራት እየበሉ ሳለ ጃክ አይስክሬም ይቀምስና የመጀመሪያው ስለሆነ ጭንቅላቱን ይቀዘቅዛል በራትም ላይ ሳሉ ጆይ አባቷ ጃክን እንደማያወራውና ተደፍራ ስለወለደችው በልጅ ልጁ ደስተኛ እንዳልሆነ ትረዳና ልጇን ይዛው ተውጣለች በሚቀጥለውም ቀን ጆይ ለጃክ በትምህርት ቤት ውስጥ እያለች የተነሳችውን ፎቶ ታሳየዋለች። ሊዮም ጃክ እንዲመቸው የተቻለውን ሁሉ ያደርግለታል። ከዚህም ቀጥሎ ጆይ የአእምሮ ጭንቀት ውስጥ ትገባለች። እሷም ጃክ እንዲጫወት ታስገድደዋለች። ከዚህም የተነሳ ከወላጅ እናቷ ጋር ይጋጫሉ። ከጥቂት ቀናቶችም በኋላ ቤተሰቡ ገንዘብ እያጠራቸው በመምጣቱ ጆይ ቃለ መጠይቅ ላይ ተገኝታ የሚያስፈልገውን ገንዘብ ለማምጣት ታስብና ለቃለ መጠይቁ ትቀርባለች። ጋዜጠኛውም ያልሆነ ጥያቄ በማብዛት ጆይን ታደግማታለች። ቀጥላም አንድ ጥያቄ ይጠይቃታለች። ለምን አጋቹን ሰውዬ ለምነሽ ጃክን ወደ ማሳደጊያ ተቋም እንዲገባ አላደረግሽም? ትላታለች። ይህን ጆይ ራስ ወዳድ ስለሆንኩ ብላ ትመልሳለች። ይህንን መልስ የሰማችው ጋዜጠኛ በጣም በጆይ ትናደዳለች። ከዚህም የተነሳ ጆይ ድብርቷ ይጨምራል። በሚቀጥለው ቀን ጧት ላይ ጃክ ወደ መጸዳጃ ቤት ሲገባ እናቱ ራሷን የማጥፋት ሙከራ አድርጋ በመሬት ላይ ተዘርራ ያገኛታል። ከዚያም የጤና ባለሙያዎች መጥተው ወስዷታል። ከዚህም የተነሳ ጃክ ከናንሲና ከሌው ጋር ይቆያል። አንድ ቀን ላይም ሊዮ ለጃክ ውሻ ይዞለት ይመጣል። ከዚህም የተነሳ ጃክ በጣም ይደሰትና ከውሻው ጋር መጫወት ይጀምራል። ከእለታት በአንዱ ቀን ላይ ጃክ ጸጉሩን መቆረጥ እንደሚፈልግ ላያቱ ያሳውቃታል። እሱም ቀጥሎ ለእናቱ ብዙ አቅም ስለሚያስፈልጋት የተቆረጠውን ጸጉር ለጆይ እንድትልክላት ይጠይቃታል። ናንሲም ከዚህ የተነሳ ደስ ትሰኛለች። በዚያኑ ቀን የጎረቤት ልጆች ይመጡና ጃክን ለጨዋታ ይጋብዙታል። አሁን ጃክ ጓደኞቹ እንደቀድሞ ጉዟን ሳይሆኑ ሰዎች ሆነዋል። እርሱም ከጓደኞቹ ጋር ሲጫወት ጆይ በመስኮት የተመለከተችው ነበር። ብዙ ቀናቶችም ካለፉ በኋላ ጃክ ብዙ ነገሮችን ከእናቱ ጋር መሞከር ይጀምራል። በሬስቶራንት ውስጥ ያለ ምግብና መጫወቻ ስፍራዎችን ሁሉ እንዳዲስ ይተዋወቃል። አንድ ቀን ላይ ጃክ ለእናቱ የቀድሞውን መኖሪያ ክፍላቸው መጎብኘት እንደሚፈልግ ይነግራታል። እናቱም በሐሳቡ ብትደናገጥም እሺ በማለት ይዛው ትሄዳለች። እርሱም ክፍሉን ባይኑ ያማተረከቀ በኋላ ልክ እንደመጀመሪያው በክፍሉ ውስጥ ያሉትን እቃዎች ደህና ሁኑ በማለት